ፖርቱጋላዊ ኮከብ ክርስቲያኖ ሮናልዶ ክረምት ላይ አልናስርን እንደሚለቅ በስፋት እየተነገረ ይገኛል። ሰኔ 30 ላይ ከሳውዲው ቡድን ጋር ያለው ኮንትራት የሚጠናቀቀው የአምስት ጊዜ ባሎንዶር አሸናፊው ክርስቲያኖ ሮናልዶ ከቀናት በፊት አልናስሮች አልፋታን በገጠሙበት የሳውዲ ፕሮሊግ የመጨረሻ ጨዋታ ላይ ከጨዋታው መጠናቀቅ በኋላ ከአልናስር ጋር የመጨረሻው ጨዋታ ሊሆን የሚችል ያስባለ የኢንስታግራም ፖስት ወይንም ደግሞ ልጥፍ አርጎ የነበረ ሲሆን የብዙሀኑንም ትኩረት ስቧል። የፊፋው ፕሬዚደንት ጂያኒ ኢንፋንቲኖ ደግሞ ከቀናት በፊት ክርስቲያኖ በዓለም የክለቦች ዋንጫ መመልከት እንደሚፈልጉ እየተነገረ ሲሆን በውድድሩ ላይ ተሳታፊ ወደሆነ አንድ ቡድን ሊያመራ እንደሚችልም እየተሰማ ይገኛል። የሪያል ማድሪድ ደጋፊዎች ከሰሞኑ በማድሪድ ጎዳናዎች ላይ ፍሎሬንቲኖ ፔሬዝ ክርስቲያኖን መልስልን ብለው ጽሑፎችን ለጥፈው ተመልክተናል። የሳውዲ ቡድን አሊላል ከክርስቲያኖ ጋር በግል ከስምምነት መድረሳቸው የሚገልጹ መረጃዎች ከሀገሪቱ ታማኝ የመረጃ ምንጮች ሲወጡም ነበር። የ2024/25 የውድድር ዓመት የጣሊያን ሴሬ አሸናፊ የሆኑት ናፖሊዎች ቡድኑን ለቆ እንደሚሄድ እየተነገረለት በሚገኘው አንቶኒዮ ኮንቴ በቡድኑ ውስጥ ለማቆየት በንግግር ላይ መሆናቸው ተሰምቷል። በክረምቱ የዝውውር መስኮት ከቡድኑ ጥሩ የሚባል በጀት እንደሚፈልግ ላለፉት ሳምንታት ሲነገር የቆየ ሲሆን የክለቡ ፕሬዚዳንት ኦሬሊዮ ዴ ላውረንቴስ የአሰልጣኙን ደሞዝ ከፍ በማድረግ እንደ ኬቨን ዴብሮና ያሉ ትልልቅ ተጫዋቾችን ወደ ኔፕልስ ለማስኮብ በዝግጅት ላይ እንደሆኑ ተሰምቷል። አንቶኒዮ ኮንቴ ቡድኑ ናፖሊ በሚቀጥለው የውድድር ዓመት በግዙፉ የአውሮፓ መድረክ የአውሮፓ ሻምፒየንስ ሊግ ተሳታፊ መሆኑን ተከትሎ አዳዲስ ተጫዋቾችን ወደ ቡድኑ በማምጣት ለውድድሩ ተፋላሚ ለማድረግ ተዘጋጅቷል። ነገር ግን በድርድሩ ከናፖሊ ጋር ከስምምነት መድረስ ካልቻለ ቡድኑን ለመልቀቅ ዝግጁ መሆኑ ተነግሯል። ናፖሊዎች ከኮንቴ ጋር ከስምምነት የማይደርሱ ከሆነ እንደ አማራጭ ይዘውት የነበረው ማሲሚላኖ አሌግሪ ከ ሚላን ጋር ኮንሴሳውን ተክቶ አሰልጣኝ ለመሆን ንግግር እንዳደረገ ከሰሞኑ ተሰምቷል። አንቶኒዮ ኮንቴ እንደሚታወቀው ከክለብ ባለሀብቶች ጋር በሚገቡት እሰጥ አገባ ምክንያት በሁለተኛው የውድድር ዓመታቸው ከአሰልጣኝነት ስራቸው ሲነሱ ከዚህ ቀደም ተመልክተናል። ቼልሲዎች ኤፕስዊች ታውኑን አጥቂ የሆነውን ሊያም ዴላፕን እስከ 2036 ድረስ የሚያቆየውን ኮንትራት ለማስፈረም መቃረባቸው ታማኙ ጋዜጠኛ ዴቪድ ኦርነስታይን አረጋግጧል። የፊት መስመር ተሰላፊው በ ለኢፕስዊች ቤት እንደማይቀጥል ቀደም ብሎም የታወቀ ሲሆን ቼልሲ ዓመታዊ የሆነ 10 ሚሊዮን ፓውንድም ሊከፍለው በዝግጅት ላይ እንደሆነ ተገልጿል። ሰማያዊዎቹ ቼልሲዎች ለዴላፕ 30 ሚሊዮን ፓውንድ የዝውውር ገንዘብ እንደሚከፍሉ የተነገረ ሲሆን ክረምት ላይ ለማስፈረም ከሚፈልጓቸው አጥቂዎች መካከል ግንባር ቀደሙ እንደሆነም ሲነገር ከርሟል። በቅርብ ቀናት ውስጥ ዴላፕ ከቼልሲ ጋር ይፋዊ ኮንትራት እንደሚዋል ሲጠበቅ ለዓለም የክለቦቹ ዋንጫም ሰማያዊዎቹ የተጫዋቹን ግልጋሎት እንደሚያ ገኙ ይጠበቃል። እንደሚታወቀው ሊያም ደላ ፐስሙ ከማንቸስተር ዩናይትድ ጋር ሲያያዝ የሰነበተ ሲሆን ቼልሲዎች ግን በዙ ጉሩ ገፍተው በሜዳቸው ምክንያት ከስምምነት ሊደርሱ ችሏል። ተጫዋቹ ከማንቸስተር ዩናይትድ በተጨማሪ ኒውካስትል ዩናይትድ እና ኖቲንግሃም ፎረስትም ፈላጊዎቹ ነበሩ። የካታላን ቡድን ባርሴሎና የሉዊስ ዲያዝ ዝውውር ውስብስብ እንደሚሆንበት ከተሰማ በኋላ አሁን አይናቸውን ወደ እንግሊዛዊ የመስመር ተጫዋች ማርከስ ራሽፎርድ ማዞራቸው ተነግሯል። ትላንትና ጠዋት በማርከስ ራሽፎርድ ካምፕና በደካው መካከል ስብሰባ እንደነበረም ተገልጿል። ባርሴሎና ራሽፎርድን በውሰት የመግዛት አማራጭ ባለው ውል ለማምጣት ንግግሮችም ቀጥለዋል። ራሽፎርድ ባርሳን ለመቀላቀል በጣም እንደጓጓ የተሰማ ሲሆን ሀንስ ፊሊክም ውሉ እንዲፈጸም ፈቃዱ መስጠቱን ከስፔን የሚወጡ የመረጃ ምንጮች ጠቁመዋል። መጪዎቹ ሳምንታቶች ወሳኝነት እንዳላቸው ሲገለጽ ማንቸስተር ዩናይትዶች ለድርድር ክፍት መሆናቸው ዝውውሩን የመፈጸም እድሉን ከፍ ያደርገዋል።